ይገኛ ሆና ዝም ብላለች። እውነት ነው። እሷ ያለችባት ሴትዮ ግቢ ነኝ ነው ያለሁት። እሷ በቋንቋ አንድ ናቸው። እሷ ናት ከሆነ ቦታ አግኝታት ልትረዳት ነው ያመጣችው። መልካም ሴት ነች። እውነት እዚህ ቤት ጌታ አለ። በትክክል አይቷታል፣ አይቷታል። አጨብጭቡ። ላለው ጌታ ስታልቅስ አይታ አዝና አስገባች። ከዛ በቤቱ አስቀመጠች። ከመንገድ ምንም ዝምድና የለም። በአያት በአጎት በንትና በኩል የለህም ምንብለ አመት አስገባች ኑር ያለች ኢየሱስ ጌታ ነው እግዚአብሔር ደግሞ ለዚች ልጅ እንዲህ አለኝ ይኸውልሽ ከላይሽ ላይ የነበረውን የተኛው መርገም ከዛ ጀምሮ ተራገፈ አለኝ እደግማለሁ በኢየሱስም ተራገፈ አሜን አሁን እዚህ ልጅ ማለት ነው ሴትዮን ከጠየኩሽ ማለት ነው ስታገኝ መዳኒት አግኝታለች ከሷ ጋር የአእምሮ መዳኒት አንድ ሰው ነህ ኢየሱስ ጌታ ነው አይል ወይ ሳሮን ነው ሜሮን የምትባል ሴት እያየሁ ነኝ። ሳራ አለቻት እሷ ይህቺን ሳራ ናት። ሳራ ብላ አወጣች ብላ አወጣች። አይደለም ሲሞን እግዚአብሔር አጸደቅሁዋል ካሳላዲናስ እግዚአብሔር በጣም አይቷታል። ይህቺ ሴት በጣም መልካም ሴት ከመሆኗ የጌታ ሰው ስለሆነች አእምሮ ሐኪም ወስዳ ጌታ ተናግሮታል። እንግዲህ ይህን አልደብቀው። አይምሮ ሐኪም ወስዳ መድሃኒት አሳዝዛላት፣ በጣም እየተንከባከበቻት ነው። እንግዲህ ጌታ ኢየሱስ ደግሞ ሳራ ብላ ስሟን ሳየመችና ሳየመችላ ሳየማ ሳራ ብላ የወጣው ስሙ ላይ ይገኛ ዝም ብላለች። እውነት ነው፣ እውነት። እዚህ ቤት ጌታ አለ። በትክክል አይቷታል፣ አይቷታል። አጨብጭቡ ላለው ጌታ ኢየሱስ። እግዚአብሔር እንደዚህ ያለኝ ለዚች ልጅ አለኝ። ጌታ መንገድ ይሆናል። አሜን ይሁንላት፣ አሜን ይሁንላት። ዳጋ ቦታ ላይ ድረስ መንገድ ይሁንላት። አሜን ሁለተኛ እቺ ልጅ ማለት ነው ዝም ብላ ስታለቅስ ያቺ ሴት አነሳች። እውነት ነው እንጂ፣ የሚያገናኝ መንገድም የለም፣ ምንም የለም። ዝምድናም የለም፣ ምንም የለም። እግዚአብሔር ለዛች ሴት እንዲ አለኝ፣ ገና ለልጅ ልጆቿ የሚሆነው እንጀራ አዘጋጃቸው። ለዋለኝ ይዘጋጅላት። በእውነት ያው በጣም መልካም ሴት ናት፣ እውነት ነው። ስታለቅስ አይታ አዝና አስገባች፣ ከዛ በቤቱ አስቀመጠች። ከመንገድ ዝምድና የለም፣ በአያት በአጎት በንትና በኩል የለህም። ምን ብላ አመታ አስገባች፣ ኑሪ አለች። ኢየሱስ ጌታ ነው እግዚአብሔር ደግሞ ለዚች ልጅ እንዲህ አለኝ ል ከላይ ላይ የነበረው የተኛውን መርገም ከዛ ጀምሮ ተራገፈ ያለኝ እደግማለሁ በኢየሱስም ተራገፈ በፋሚሊ ዘንድ ማለት ነው ተቀባይነት ማለት ነው መድኃኒት አገኝታለች የአእምሮ መድኃኒት አንድ ሰው ኢየሱስ ጌታ ነው። አዎ፣ የአእምሮ ማለት ነው የአእምሮ መድኃኒት ይዛ ቁጭ ያለችውን አገኘች። እግዚአብሔር እንደዚህ ያለኝ በዛች ሴት ምክንያት ማለት ነው። እኔ አላውቅም። አንድ ሳሮን ነው መሮን የምትባል ሴት እያየሁ ነኝ ሳራ አለቻት። እሷ እቺ ሳራ ናት። ሳራ ብላ አወጣች ብላ አይደለም። ሱሞን እግዚአብሔር አስጠደከዋል። አሜን። ኢየሱስ ጌታ ሼካ ሳላዲናስ እግዚአብሔር በጣም አይቷታል። ይቺ ሴት በጣም መልካም ሴት ከመሆኗ በቃ የጌታ ሰው ስለሆነች አይምሮ ሐኪም ወስዳ ጌታ ተናግሮታል። እንግዲህ ይህን አልደብቀው። አይምሮ ሐኪም ወስዳ መድኃኒት አሳዝዛላት በጣም እየተንከባከበቻት ነው። እንግዲህ ጌታ ኢየሱስ ደግሞ ሳራ ብላ ስሟን ሰየመችና ሰየመችላት። ሰየማም መድኃኒት ገዛች፣ የአይምሮ መድኃኒት አዎ ገዛች። በቃ ትሪት እያደረገች እያደረገች ናት። አዎ ይሄው እግዚአብሔር ምስክር። ሳራ ብላ የወጣው ስም ይሄ ስም ስሙ ይጸድቃል። አሜን። ይሄ አይምሮ ከዚህ ከዚህ ልጅ ህይወቷ ላይ ተነስቷል። አሜን። እኔ አውጃለሁ በኢየሱስ ስም ተነስቷል። አሜን።

ሰው ኢየሱስ ጌታ ነው አይልም። እኔ ከዚች ልጅ ላይ መርገም እግዚአብሔር ሰበርኩዋል። ከዛሬ ጀምሮ ቤተሰቧ ማወቅ ትጀምራለች። ቤተሰቧ እኮ ነው። እውነት ነው፣ እውነት ነው፣ እውነት ነው። ብዙ አሁን አይምሮ ይከፈታል። አሜን። ወደዚህ አመጣሽው አንቺ ነሽ። ሚስጥን ምትላት እሁድ ለት እነሱ መጥተው ነበር። እሷ ቋንቋ ስለማትችል ቀድማ ወጣች። እሷ ደግሞ ቆይታ የት ሄዳችሁ ስላቸው ከቸርች እንደመጣን እዚ ጋ እኮ አሉ። አረ እኔንም ውሰዱኝ አልኩኝ። በቃ እሁድ ልማን ነው ሮብ ዕለት ወስድሻለች አሉ። ጌታ እዚህ ፈቅዶ መጥቻለሁ እሷን ይዤ። መልካም ሴት ናት። እግዚአብሔር ይባረክ። እውነት ነው። እስቲ አሜን በሉ። እውነት ነው። አሜን። እግዚአብሔር ይባርክሽ። አሜን። አንቺ ብቻ ሳይሆን አምስት ሰዎች እንባርክ። አሜን። ሃሌሉያ እሰይ። ከዚህ ሰዓት ጀምሮ ባርካቸዋለሁ። አሜን። ዘራቸው ይባርክ። አሜን። ለምልሙ። አሜን። ስፉ። አሜን። ውረሱ። ምድርቶን ሙሉ። አሜን። ያንቺ ትውልድ በኢየሱስ ክርስቶስም ቀዳሚ ይሁን፣ አንደኛ ይሁን፣ ፊተኛ ይሁን፣ ቀስተኛ እስተኛ ይሁን። አሜን። በኢየሱስ ክርስቶስ በትል መመላለስ ይሁን። አሜን። በትል መመላለስ ይሁን በድል መመላለስ ይሆን፣ በድል መመላለስ ይሆን። ለዚህ ልጅ እንዳስረሽው በኢየሱስ ክርስቶስም ያንቺ ጉዳይ ሁሉ ውብ ይሁን፣ ያማረ ይሁን። እቺ ልጅ ከዛሬ ጀምሮ ተፈውሳለች። ያው ትንሹ አማረኛ ፈውሳለች። ኢየሱስ ጌታ ነው።